ከተለያየን ምን አደርጋለው? እችለዋለው። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃል ወቃለው ታቃለ ወዲዬ፣ እኔም ባለቤቴም በጣም ግራ የገባን በህይወታችን እንደዚህ ደንግጠን አናውቅም። እውነት ነው የምላችሁ። በእርግጥ ሁሉንም ነገር አምነን አስበን ነው የእንትን የጀመርነው ነገር ግን እንደዚህ ይሆናል ብለን አንድም ቀን አስበን አናውቅም ብቻ ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። በእኔ የደረሰ አሁንም ማንም አይድረስ ማለት እኔ እንጃ። እግዚአብሔር ከአንድም ጎን እግዚአብሔር የጠየኩትን ሁሉ እያደረገልኝ ነው። አንድም ቀን አስከፍቶኝ አንድም ቀን አያውቅም። አሁንም ቢሆን በህይወቴ፣ በኑሮዬ፣ በትዳሬ፣ በልጄ፣ በሁሉም ነገር እኔ እሱን አስቀድሜ ያለው እሱ የሌለበት ምንም ነገር ባዶ ነው ለኔ። እግዚአብሔር በሁሉ ነገራችሁ ሲቀድም ህይወት ይስተካከልላችኋል። እና የመጀመሪያ ሀሳባችሁን ምኞታችን ይሄ ነበረ። እግዚአብሔር እውነቴን ነው እምላችሁ በራሴ ብዙ ነገሮችን እያየው ነው። እኔ የለመንኩትን አጥቼ አላቅምና ነገር ግን የለመናችሁትን ደግሞ በቅጽፈት ሲሰጣችሁ ምትወጡበትና ምትገቡበት ታጣላችሁ ግራ ይገባችኋል። ወይኔ እንዲህ ነበር እንዲ እግዚአብሔር ነው የለመንኩት ትላላችሁ። እና እግዚአብሔር የተመሰገነ ይሁን በሁሉም ነገር እግዚአብሔር ይመስገን። እና ሁላችሁም ደህና ናችሁ ወይ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። የተፈጠረው ምንድን ነው? እኔ እንግዲህ እኔም ሁሉ ነገር ጨርሼ እቃ ማን ሲቻለው እቃ አስተካክያለሁ። ሁሉም ነገር ግን ስደውልላቸው፣ አይ እስካሁን ምንም አዲስ ነገር የለም። ነገር ግን የኛ ኤጀንሲ ነገ ለዛሬ ዛሬ ለከሳት ልትጠሪ ስለሚችል ሬድዮንሽ ጠብቂን ብሎ ይሉኛል። ስጠብቅ ስጠብቅ ስጠብቅ ይሄ ነገር እንትን አላለም። ሴፍ እንደውም ከኔ አንቺ ትቀድመኛለሽ እያለ እየጠበኩ እሱ ቀደመኝ። በቃ የእሱ አስር ቀን ሲቀረው ነበር የተነገረው። ተዘጋጀን የበቃ ቪዲዮ ላይ እንዳያችሁት ብዙ ነገሮችን ሄጄ አስተካከልኩኝ። ልጄን ራሱ ላይ ለማመድ ሄጄ አይ ገና አልተጠራውም። አንዳንዴ እንትን የምትሉበት ማለት ችላ የምትሉት ነገር ዋጋ ያስከፍላቸዋል። እኔ እግዚአብሔር የጠየኩትን ሰጥቶኛል። ነገር ግን እራሴ ችላ ብዬ ልጄን በቃ አንድ ነገር ሳላደርግ የራሴን ፍላጎት ብቻ እያሟላው ልጄ ላይ ጨከንኩባት ማለት ነው ልጄ የኔ ወድ የኔ ሁሉ ነገሬ አውቃለሁኝ። ጎድቼሻለሁኝ። እንዲህ ማድረግ አልነበረብኝም። የእናትሽን ሽታ መንፈግ አልነበረብኝም። ግን ያንቺን ነገር ለማሳመር ነው፣ ያንቺን ሁሉ ነገር ለማስተካከል ነው። ልጄ የኔ ውድ፣ በቃ እኔ ምን እንደምልሽ አላውቅም። እግዚአብሔር በጥበብ ያሳድግሽ። አስተኝቻት ነው በቃ አልቻልኩኝም። እዛ አካባቢ ቪዲዮ መቅረጽ አልቻልኩኝም። ወስጃት የምትቀመጥበት ቦታ አስተኝቻት ጡጧዋጥ ብቻት ነው የመጣውት። በጣም ከባድ ነው ስሜቱ እውነት ነው የምላቸው። በህይወቴ በህይወቴ በህይወቴ በቃ እንደዚህ አስጠል ጊዜ አላየሁኝም እና እያንዳንዱ ጊዜ እየታመምኩ ነበረ። ብቻ በአጠቃላይ የተፈጠረው ምንድን ነው? ይቅርታ ወይ ይህንን ሪከርድ ስንት ጊዜ መሰላችሁ ማበላሸው? ማለት ስሜታዊ እየሆንኩኝ ማለት ነው። እና ምንድን ነው የተፈጠረው እኔ በቃ ሴፍን ሸኝቼ ወይም ባለቤቴን ሸኝቼ ልጄን ወደ ገጠር ወስጄ አለማመዳለው፣ ሰፊ ጊዜ ያለኝ ብዬ ወላ ልብሷን ራሱ ወስጄ እንትን አላሳየውም፣ ምግብ እንዴት እንደሚሰራላት፣ ወተት እንዴት እንደሚፈላላት፣ ፍላጎቷ ምን ይሁን፣ በአጠቃላይ ባህሪዋን። ልጄ ደግሞ እግዚአብሔር ይመስገን ጥበበኛ ልጅ ነው እግዚአብሔር የሰጠኝ በእውነት ጥበበኛ፣ ምን ጥሬ ያለች በቃ አንድ አዋቂ የሚያደርጋት እግዚአብሔር ይመስገን። እግዚአብሔር በጥበብ ያሳድጋትና በቃ ወስጃት እነማዘርጋ ወስጃት ማለት ነው። እኔም እሱም አልቻልን ትተናት መምጣት እና እስካለን ድረስ ለምን አብራናት አትሆንም እስካለን ድረስ አብራን ትሁን ብሎ ወስነን ይዘናት መጣን። እኔን ሸኝተሽ ግን ይዘሻት ሰፈር ሄደሽ ታለማምጃት አለሽ ብሎ አለኝ። እኔን በቃ እንደዛ እሺ ያልኩት አብሪያት ይዣት በቃ ይዘንቀን በቃ ፀጉሯን አጥቢ ሰርቻት ገላዋን አጥቢ ልብሷን አልብሻት ምን ብዬ በቃ የሱን እቃ ምንም ትላንትና በለቀቅኩት ቪዲዮ ላይ አሽገን ምን ብለን ጨርሰን እሱ መኪና ላምጣ ብሎ ሄደ። በቃ እኔም እሷ ምንም እንቅልፍ አልተኛችም ነበር። በቃ ርብሽ ብላለች ሆዷን ማሟት በቃ እኔም ተረብሻለሁኝ፣ ግን ብቻ ምን እንደሆንኩም አላቅም ብቻ እንደዛ እየሆን ሳላ ከኤጀንሲዎች ደውለው በቃ ሲደውሉ አቅፍያት ነበረ ኪዳነ ምሕረት ያ ስሜት አእምሮ ይላያለ ከእሷ አእምሮ ግን ይውጣ እየጥፋ ያ ስሜት። ነገ ሌሊት ነኝ እና ማታ ነው የምትበሩ ሲሉኝ የጮኹት ጩኸት ያለቀስኩት ያለቀስ ልቅሻ አላውቅም። ልጅቷ እኔ በቃ ደንግጣ ማለት ነው እሷ እንበዋን እንዲ በአይኗ እንዲ ስብስብ አድርጋ ይዛ ከንፈሮቿን እየሰበሰበች ይህ የኔን አይነት ተጠርጋለች ማለት ነው። እና በቃ ሚያስጠላ ስሜት ታውቃላችሁ? ሚያስጠላ ስሜት ምን አለ፣ በቃ እንደው ምንም ነገር በቀረብኛል። እግዚአብሔር በቃ እምባይን ጠረገች እማ። በቃ እራስ ወደድ ሆንኩባት ጊዜ ላይ ብዬ ብዙ ነገር አሳብኩኝ። በጣም ይቅርታ ቤተሰብ፣ በቃ እሱን ነገር አል እንገራችን ይቅር። በቃ በአጠቃላይ በቃ ድንገት እሱን ልሸኝ በሄድኩበት ነው እኔም የተጠራሁት። እኔም ልመለስ ነው አዲስ አበባ የመጣሁት። በቃ እሷ ግን እዛው ዝዋይ ወሰዱብኝ ማለት ነው። ቤተሰብ ይዘሻት ሄጄ አይሆንም ብሎ እዛ ወሰዷት። እኔም በቃ መጣሁኝ እላችኋለሁ። እዚህ ጋር እሱን ለማረጋጋት እሱ ደውላ እያናገረችው እያለቀሰ ስለነበር በቃ እንደማንም ጥረት እያረኩ ነው። እዚ ጋር እኔ ቢያንስ ስደት ሄጄ እመጥቻለሁ። እሱ ግን የመጀመሪያው ነው። ከሀገር ከቤተሰብ ከልጁ እየተለየ ነው እና እሱን ለማረጋጋት እንትን እያልኩ ነው እንጂ እግዚአብሔርን ስሜቱ በጣም ያስጠላ ስሜት ነው ያለው። ከዚች ጋር በቃ የመጀመሪያውን ነገር እንተወው ና። ምክንያቱም እያነሳት እየተረበሽኩ ስለሆነ ለቼካፕ ነው እየገባ የነበረው። ቼካፕ ማለት እቃውን ልኮ ወደኛ ይመለሳል። እዚህ ጋር እየጠበቅ ነው ነው። ደንበሉ ደግሞ እያለቀሰ እያስቸገረ ነው፣ እየረበሸን ነው ነበረ እሱን እንደዚህ ሞቅ አድርገን ሸኘነው ማልቀስ ጀመሩ በቃ እኔም አልቻልኩም እሱን እንደዚህ ተሰባስበን ነው ሞቅ አድርገን የሸኘነው ተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም። እኔን እሱ ይበቃል። ከተለያየን፣ ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፍ፣ አይቆጨኝም። እኔን እሱ ይበቃል። ለቀድሜው በሄድኩ ይህን ሁሉ ነገር ባላየው ላለውኝ ግን መልሼ እንኳንም ቀድሜው አልሄድኩኝ። ምክንያቱም እኔ ችግር የለውም ከዚህ በፊትም ስለሄድኩኝ የለመድኩት ነው። እሱ ግን በቃ ከልጁ ጋር በልጁም በጣም ነው የሚወዳት። ከልጁ ከቤተሰቡ ከጓደኞቹ ከማህበረሰቡ እየተለየ ስለሆነ በጣም ነበር የከፋውና ከጎኖ በቃ እንትን ስላልኩት በጣም ነው ደስ ያለኝ ግን በጣም ያስጠላል በቃ ስደት ለካ ስትጀምሩትና መጨረሻ ምንም እኩል አይመጣም ቀን እሱን ሸኘውት እኔ ሌሊት በራሪ ነኝ ነገር ግን አላስቻለውም አብሳላትን አደራ እያለኝ ነው እዚ ጋ አብሱ ባንዴ ሁላችንን ስታጣ ትጎዳለች እና ትሪት ያስፈልጋታል እንዲሁም ከተማ አንቺ ከኔ ትሻያለሽ ልጅን አደራ ይለኛል እኔ ኮ ሌሊት በራሪ ነኝ እና ከተማ ትሁን እኛን እስክትረሳ ድረስ ከምታውቀው ሰው ጋር ትሁን እያለኝ ነው። ብቻ አላቅም፣ ምን እንደምላችሁ። ወይኔ፣ አረ፣ በቃ ስሜቱ በምንም ልገልጽላችሁ አልችልም። ግን ልጆቻችሁን ጥላችሁ እየሄዳችሁ ያላችሁ እናቶች እንዲት ነው የቻላችሁት? እስኪ የምትችሉበትን መንገድ በቃ ጸሎትም አደረግኩኝ። እግዚአብሔር ሆይ አበርታኝ፣ አጠንክረኝ በቃ አንዴ ወስኛ ያለሁኝ ከወሰንኩ በኋላ ወደፊት አድርገኝ በቃ እያልኩ ጸሎት እያደረግኩ ነው። እና ጋር አብሱን እንዴት ማድረግ እንዳለብኝ እየነገረኝ ነው። በጣም ነው የሚሳሳላት። አንድ በቃ ከወደቀች የምትነሳ አይመስለውም። እንዴት እንደሚሆንላት ብታዩ ማለት ነው ብቻ ነገ የእሷን ህይወትም ለማስተካከል ነው የምንሄደው። በጣም የተረበሽኩት ከራሲ ጋር አይደለሁም የምሄ ነው ምላችሁ። ክፍት ነው ያለኝ በቃ እንደዚህ ተሰምቶኝ አላውቅም። ማዘር ራሱ እንዴት እንደተቆጣችኝ። ከዚህ በፊት ስትሄጂ እኮ እየሳቅሽ ነው የሸኘሽኝ አለች። ምድናውን የምትል ፈሰፈሽ የተባልኩት ከባድ